ምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት ለዛሬ እንግዲህ በጣም ነው ደስ ያለኝ። በጣም ደስ የሚል ዜና ነው ይዤ የመጣሁት የሰማሁትን፣ በጣም ነው ደስ የሚል ዜና ነው። እኔም በደስታ ስክር ብዬ እላቸዋለሁ፣ ምክንያቱም በጣም የምወደው ልጅ እናቱን እንደዚህ እያንከባከበ እናትዬው ለወግ ማድረግ ደረስኩ ሳይለልልል እንደምትል ተስፋ አደርጋለሁኝ። በጣም ነው ደስ ያለኝ። እኔ ደስታይድ ለመግለጽ መጥቻለሁኝ። ሰላምታ ረሳሁም። አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱላ። ትንሽዬ ጉንፋን ይዞኛል። ይቅርታ ጠይቃለሁ ማለት ነው ለድምጽ ጥራቱ እና ትናንት ነበረ ቪዲዮን ለመስራት የፈለኩት ሳይመቻችልኝ ቀርቶ ነው ውድ ቤተሰቦቼ፣ ግን ደግሞ በጣም ደስ እንዳለኝ መግለጽ ስላለብኝ ነው የመጣሁት ማለት ነው። እንዴት ናችሁልኝ? አላችሁ ማርኬም፣ እንግዲህ በዚህ መልኩ ስላየንህ በጣም ነው ደስ ያለኝ። በጣም ረጋ ያልክ አስተዋይ ወንድ ልጅ ነህ። ከመጀመሪያ እኔ ሁሌም ነው የምለው እና ከመጀመሪያም ከየተንቢጋ መተህ በጣም ነበር። እኔ ዛኔ ስደት ላይ ነበርኩኝ። ዘና ነበር የሚያደርገን እና እንደ ሴት ሁኖ ቪዲዮ የሆነ ሰዓት ሰራ ከየተንፒ ጋራ አብረው በጣም ብዙ እንትን ይሉ ነበር፣ ቀልድ ነገሮች ምናምን። ልጁ በጣም ጎበዝ ነው እና ይህ ነገሩ በጣም ነበር የሚያስቀን። ከዛን ጊዜ በኋላ እኔ ከሚገርማችሁ ነገር በጣም በቃ መከታተል ጀመርኩ። እኔ እንጃ ስለ እሱ በቃ ማውራት አውርቼ ምንም የማልጠግብ ሆንኩኝ ማለት ነው። እና ማርክዬ እናትህን አክባሪ ቤተሰብህን አክባሪ ነህና ፈጣሪ እንኳን ለዚህ ቀን አደረሰ። ድል ያለ ሰርግ ደግሞ ተሰርጎ እንደምንጠራ ተስፋ እናደርጋለን። የምሬን ነው። እኔ ሁሉንም አያቸዋለሁኝ እንጂ ይህን ያህል ቦታ እንትን አላቸውም፣ ግን የማርኬም ለየት ይላል ማለት ነው። ለየት ነው የሚለው ስለዚህ በጣም ነው ደስ ያለኝ። ደስታዬን ከቁጥጥር በላይ ነው የሆነብኝ። ለምን ይሄን ቀን ስንጠብቀው ነበረ። ከዛም አልፎ በጣም ብዙ ፈተናዎችን አይቷል። ሊጋቡ ነው እንትን ሊሉ ነው ያልናቸው ልጆች ሳይሆን እንትን ያለው ከሌላ ሰው ከሌላ ልጅ ጋራ ነው። ለምን ሁሌም ቢሆን ፈጣሪ ለእኛ አንዱን ነገር ሲወስድብን አንዱን ነገር አዘጋጅቶልን መሆኑን ማሰብ መቻል አለብን ማለት ነው። አንዳንድ ሰው ቶሎ ብሎ ተስፋ የመቁረጥ ነገር አለው፣ ግን ደግሞ አላህ ተስፋ ከሚቆርጡ ሰዎች አያድርገን ማለት ነው። ነገም ሌላ ቀን ስለሆነ ማለት ነው እና ማርክዬ፣ ያለፈ ታሪክ በጣም ብዙ የሚያሙ ነገሮች ነበሩት፣ ግን ደግሞ እሱኑን ላልፈህ፣ ለዚች ቀን ስለደረስክ፣ ለዚህ ቀን ስለበቃህ በጣም ደስ ብሎኛል። እኔም እንደ አንድ እናት። ደስታዬ ልክ የለውም ማለት ነው። ምክንያቱም ምስኪን ነው። እናትየዋን፣ ቤቷን፣ ጓዳዋን፣ ጎድጓዳዋን ሁለ ነገሯን አሳይቶናል። ቤቷን እስከ መስራት እስከ ማስተካከል ዕቃ እስከ ማሟላት ያለውን ነገሮች በጣም ብዙ ስከታተለው ነበረ እና ለእናቱ ያለው ክብር ደስ የሚል ነው። ከዛም በኋላ ደግሞ ይኸው እዚህ ጋር ደርሷል ማለት ነው። እኔ ከዚህ የበለጠ ነገር ላይ ደርሰ ለማየት ያብቃን፣ ሰርጋችሁንም ለማየት ያብቃን፣ ደስታችሁን ለማየት ያብቃን። እናትህንም ሁሌም ስታስደስት የምትኖር ልጅ አላህ ያድርግህ። ከተሳካልን እኮ ወላጆቻችንን ሁላችንን ብንሆን ት የምንተው አይደለንም እና ችግርን አላህ ከላያችን ላይ ያንሳልን ማለት ነው። ችግር በጣም ከባድ ነው። ከተቸገርን አይደለምስ ቤተሰብን አይደለምስ ራሳችን ራሱ የምንጥልበት ጊዜ አለ እና አላህ ከማጣት ይጠብቀን ማለት ነው። እና ያው የቤተሰብ ምርቃት፣ የወላጅ ምርቃት ደግሞ ከምንም በላይ ለልጅ ጥሩ ነው እና ይሄ ሁሉ የእናቱ ምርቃት ነው ብዬ ነው ማስበው፣ እንደኔ ማለት ነው። እና በጣም ነው ደስ ያለኝ ማርክዬ፣ እኔ ለአንተ በጣም ደስ ብሎኛል። ልልወዳለሁኝ እና ቤተሰብ እንግዲህ በዚህ መልኩ ሰብሰብ ብለው በጣም ትልቅ የሆነ ደስታ ጊዜ ነው ያሳለፉት። ያው መስቀል በጉራጌ በጣም ይደምቃል። እኔ ባለሁበት እንኳን ብዙም አይደለም። እኔ እዛ ባየሁበት እንዴ፣ ምንድን ነው ነገሩ፣ ምናምን እያልኩኝ ነው። ግን ደግሞ እንደ ጉራጌ አይደምቅም ማለት ነው። አንዳንዱ ሲጀመር እኛ በነበርንበት አካባቢ ላይ እኛ የምናየው ስጋ በየደጁ ታርዶ ቅርጫ ሲገባ ክትፎ፣ ጨፍ ምናምን እያሉ የተለያየ እየተደረገ የሚበላበት ቦታ ነበርን። አሁን ደግሞ እንደዛ አይነት ነገር የለም። ዶሮ እያረዱ ምናምን ሲበሉ እኔ አዲስ ሆኖብኛል ማለት ነው። ውድ ቤተሰቦች እና ወፍ በያገሩ ነው አሉ እንዳገሩ ጮኋል የሚባል ነገር አለና እነሱም እንደዛ ሁኖባቸው ነው እጂ መስቀል እና አረፋ ዶሮ ምናምን ብዙም የለም እኔ እንደማውቀው ማለት ነው። እና እነሱ ጋር እንግዲህ በዚህ ሰዓት ይህንን የተደረገበት ምክንያት ስላለ ነው። ሰብሰብ ብለው ሁሉም አንድ ላይ ተሰብስበው ሂደው ወደ ሀገራቸው እንግዲህ ወደ ቡታጀራ ደመቅ ያለ በዓልን ነው ያሳለፉት። ደመቅ ያለ ደስታ ጊዜ እና ያሳለፉ ያሳለፉ ትላቸዋለሁኝ። እንግዲህ በሌላ ቪዲዮ ደግሞ እስቲ የናብርሽ ሁኔታ እንዴት ነው የሚለውን ነገር በሌላ ቪዲዮ ጠብቁኝ ማለት ነው፣ ውድ ቤተሰቦቼ። በሌላ ርዕስ በሌላ ቪዲዮ መጣለሁኝ ማለት ነው። እስከዛው ድረስ እንግዲህ በያላችሁበት የዓለም ዳርቻ ያላሰላም ሰላም ፍነት አይለያችሁ፣ ሰላማችሁ ዝዝት ይበልልኝ። ለእኔም ቻናል ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ ውድ ቤተሰቦቼ አበረታቱኝ እላችኋለሁ። ምክንያቱም እርስ በርሳችን ካልተደጋገፍን ቀና የሚያረገን የለም እና እንድትደግፉኝ ይፈልጋለሁኝ በሌላ ነገር ሳይሆን በላይክ እና በሼር ብንደጋገፍ እሱ ራሱ ትልቅ መደጋገፍ ነው። በእርግጥ ብዙ ሆይ ሆይታ ጋጋታ ምናምን ያለበት ነው፣ እኛም የምንወደው እንጂ እንደዚህ አይነት ቦታ ላይ ብዙም አንገኝም። ግን ደግሞ እስቲ አንዳንዴ ሰብስክራይብ ማድረግ ላይክ ማድረግም ልመዱ ላችኋለሁኝ። በያላችሁበት ቦታ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ምረኝ ሽትሆነው እንጂ ያመጣኝ ልብ ቀስቅሶ አዳልጦኝ ብወድቅ እንደሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት ዓለሙ ሙራዱ ሞልቶ ቆም ያለው ተራስኪ ደርሰኝ ሳይገለኝ ብርቱ ናፍቆቶ